ይደውሉልን። ሀሎ ይበሉን፣ ይማሩ። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። እሺ በዛሬ ትምህርታችን ወይም በዛሬ ቪዲዮችን ይዘላቸው የመጣሁት ደግሞ የአማርኛ በፊደላት ቃላትን መመስረት ይሆናል። በመጀመሪያ ፊደሎች እንግዲህ መጀመሪያ ላይ የምታውቋቸው በባለፈውም የመጀመሪያ ፊደሎች ሰርችላቸው ነበር። እነሱን ነው በእነሱ ቃላት እየመሰረት ነን የምና ይሆናል። ማንበብ እንዴት ቀላል እንደሆነ የማሳያቸው ይሆናል። ተከታተሉኝ፣ አብራቸው ይቆዩ፣ እንዲሁም ቤተሰብ ያልሆናቸው ሰብስክራብ እያደረጋችሁ ቤተሰብ እንድትሆኑላለ ወደ ትምህርታችን፣ ወደ መጀመሪያው ስነድ እስቲ፣ የመጀመሪያዋ ፊደል ማናት? በከዛ ለ፣ ከዛ ማነች? ጠ ነው። በ ለ በለጠ፣ በለጠ፣ በለጠ። እንግዲህ እንዳልኳችሁ የመጀመሪያ የመጀመሪያ ፊደሎች ናቸው። ሁሉችም በለጠ። እሺ ይቺ ደግሞ ማነች? የመጀመሪያዋ አ ከዛ ሰ። ይቺ በ አንድ ላይ

ደ አንድ ላይ ሲ ወረደ ወረደ ወረደ። እሺ፣ መቀጠል እች ማነች? የመጀመሪዋ ደ ከዛ ፈ ከዛ ረ አንድ ላይ ደ ፈ ረ ደፈረ ደፈረ። እሺ፣ ከዛ እቺ ማን ነች? እነዚህ የመጀመሪያ ለ እቺ ገ እቺ ሰ አንድ ላይ ለገሰ ለገሰ ለገሰ። እሺ እቺ ማነች? ወደ እነዚህ ስንመጣ ማን ነች? አ ከዛ ለ ከዛ መ አንድ ላይ አ ለ መ አለመ አለመ። እሺ በመቀጠል እቺ እነዚህ? አ ከዛች መ ከዛች ሸ አንድ ላይ አ መ ሸ አመሸ አመሸ። እሺ። እነዚህኞችስ የመጀመሪያው ማነች? ወ ከዛ ፈ ከዛች ረ አንድ ላይ ወ ፈ ረ ወፈ። እሺ። እነዚህ የመጀመሪያዋ ማለት ፈ ከዚች ተ ከዛ ነ አንድ ላይ ፈ ተ ነ ፈተነ ፈተነ ፈተነ። እሺ ለመቀጠል እነዚህ እቺ ማለት አ ነች ከዛ ረ ከዚች በ አንድ ላይ አ ረ በ አረበ አረበ አረበ እሺ እነዚ ይች ማነች? ወ ከዛ ረ ከዛች ደ አንድ ላይ ምን ይሆናል? ወ ረ ደ ወረደ ወረደ ወረደ ወረደ። እሺ ይች ማነች? እነዚህ ፈ ከዛ ረ ከዛ ደ አንድ ላይ ፈረደ፣ ፈረደ፣ ፈረደ። እሺ፣ እነዚህ ይቺ ማነች? ታ ከዛ ራ ከዛ ታ አንድ ላይ ተረታ። እሺ፣ እነዚህ የመጀመሪያው ገረፈ ይሆናል። እሺ እነዚህ የመጀመሪያዋ ማነች? መ ከዛ ረ ከዛ አንድ ላይ መረጠ፣ መረጠ ይሆናል ማለት ነው። መረጠ። እሺ እነዚህ ይች ማነች? ደ ከዛ መ ከዛ ረ አንድ ላይ ደመረ፣ ደመረ፣ ደመረ። እቺኛዋ ማነች? በ እቺ ተለየ ተለየ ተለየ። እሺ ይችኛው ማነት? ከ ከዛ በ ከዛ ራ አንድ ላይ

እሺ፣ እነዚህ ደ ረ ከዛ ረ ከዛ መ አንድ ላይ ከረመ ከረመ ከረመ ይሆናል። እሺ ይቺ ማነች? ቃ ነች ከዛ ራ ከዛ ፀ አንድ ላይ ጣራፀ ራፀ። እሺ እነዚ ይቺ ጫ ከዛ መ ከዛ ራ አንድ ላይ ጨመረ ጨመረ ጨመረ። እሺ እቺ ማን ነች ደ ከዛ ገ ከዛ መ አንድ ላይ ምን ይሆናል ደገመ ደገመ ደገመ እሺ እነዚህ ዘ መጀመሪያዋን ዘ ከዛ ገ ከዛ የ አንድ ላይ ዘገየ ዘገየ ይሁን ዘገየ እሺ እነዚህ የመጀመሪያው ማነች? ነ ከዛ ገ ከዛ ረ አንድ ላይ ነገረ፣ ነገረ፣ ነገረ ይሆናል ማለት ነው። እሺ በመቀጠል ደግሞ እንደዚህ እነዚህ ስናፍ ይቺ ማነች? የመጀመሪያዋ ተ ከዛ መ ከዛ ቸ አንድ ላይ ተመቸ፣ ተመቸ እንላለን ማለት ነው ተመቸ። እሺ እነዚህ

አንድ ላይ በሰለ በሰለ በሰለ። እሺ እችኛው ማነች? እነዚህ ከ ከዛ መ እች እቺ ረ። አንድ ላይ ከመረ ከመረ ብለን እናነፋለን ማለት ነው ከመረ እሺ እንደዚህ እያደረጋችሁ መጀመሪያ የመጀመሪያ ፊደል ነው። ጊዜም ቢሆን አማርኛ ለማንበብ ስትሞክሩ ወይም ስጀምሩ የምታውቋቸው በመጀመሪያ ፊደሎች ቃላት መመስረት በመጀመሪያ ፊደሎች ቃላት መመስረት ከቻላችሁ የሁለተኛ የሶስተኛ እያላችሁ ደግሞ በሌሎች ደግሞ እየተለማመዳችሁ ከሄዳችሁ በቀላሉ መልመድ ትችላላችሁ። እንዲሁም ከዚህ በተጨማሪ በኦንላይን ተምራችሁ አማርኛ በአጭር ጊዜ ብቁ አንባቢ እና ጸሐፊ መሆን እፈልግ ያለው የምትሉ ካላችሁ ቪዲዮ ላይ ባስትቀመጥ ነው፣ ስልክ፣ በኢሞ፣ በዋትሳፕ፣ በቴሌግራም ይመቻችሁ እየደወላችሁ አናግሩን። በአጭር ጊዜ አማርኛ እንድጽፉ እንድታነቡ እናደርጋለን። እንዲሁም ደግሞ ሌሎችን ትምህርቶችም እንግሊዝኛ፣ አፋን ኦሮሞ፣ ትግርኛ መማር የምፈልጉ ልጆች አናግሩን። በአጭር ጊዜ መማርና መከታተል ትችላላችሁ። በአጭር ጊዜ ብቁ እናደርጋችኋለን። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።